በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለሁላችሁ ይሁን። አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ለበዓለ ጰራቅሊጦስም ስላበቃን ክብርና ምስጋና ለስም አጠራሩ ይድረሰው። የእመቤታችን ምልጃ፣ የቅዱሳንን በረከት ከሁላችን ጋር ይሁንልን። ዛሬ በዓለ ጰራቅሊጦስ ዕለት ደርሰናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ ተሰቅሎ በስድስት ሰዓት በዘጠኝ ሰዓት ነፍሱን ሰጠ። በማምሻው ላይ ዮሴፍና ኒቆዲሞስ መጥተው ገንዘው በአዲስ መቃብር ቀበሩት። በሲኦል ያሉትን ነፍሳት ሁሉ የጽድቅ ወንጌል እንሰበከላቸው ቀዳሜ ስዑር ሞትን ድል አድርጎ በመቃብር በስጋ ስክብ ሆኖ ሙስና መቃብርን አጠፋልን እሁድ በታላቅ ኃይልና ግርማ ተነሳ ይኸው ዛሬ ይህን በዓል ያሰብንበት ሀምሳኛ ቀን ላይ ደረስን በአርባኛው ቀን በክብር እያዩት ከደብረ ዘይት ተራራ አረገ። በሐዋርያት ስራ ምዕራፍ አንድ ቁጥር ዘጠኝ እንደተጻፈ ካይናቸው እየራቀ በተዋህደው ስጋ ሲያርግ ሲወጣ የገሊላ ሰዎች፣ ቅዱሳን ሐዋርያት ደክመው አዝነው ፈዘው እያዩ እዛ በትንሳኤው ያበሰሯቸው ነጫጭ ልብስ ለብሰው የታዩዋቸው መላእክት እንደገና ለምን ታዝናላችሁ? የወደ ላይ ሲወጣ ያያችሁት ክርስቶስ ዳግም ለፍርድ ይመጣል። ዓለምን ሁሉ እንደገና ከመቃብር አውጥቶ በቀኙ አቁሞ የመንግስት ወራሽ ያደርጋል። ሂዱ ይህንን ስበኩ ብለው አዘዟቸው። በዛን ጊዜም ክርስቶስ አምላካችን እርሱ ሐዋርያቱን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሶ ኃይለ እምአርያም ከሰማይ የሚወርድ ኃይልን መንፈስ ቅዱስን የሚያጸና መንፈስ ቅዱስን እስከምታገኙ በኢየሩሳሌም ከተማ ቆዩ ብሏቸው ስንት ቀን እንደሆነ አያውቁም። ሁሉም ግን በጽናት ቃሉን ሰምተው ጠብቀው፣ በአስረኛው ቀን እመቤታችን ቅድስት ድንግል ማርያምን መሀላቸው አድርገው መንፈስ ቅዱስ በሁሉም ላይ አደረ። ቀድሞ ከአስራ ሁለቱ ደቂቅ ነቢያት አንዱ በሆነው ኢዩኤል የተነገረው ትንቢት ተፈጸመ፣ አለ ሊቅ ሐዋርያት ቅዱስ ጴጥሮስ። የነቢዩም የሐዋርያውን በረከት በሁላችሁ ላይ ለዘላለም ይደር። ቅዱስ ሉቃስ የሐዋርያትን ስራ ሲጽፍ በሁለተኛው ምዕራፍ ላይ አሁን የተናገርኩን ታሪክ ይቀጥልና ምን ይላል? በአምሳኛው ቀን ሁሉም በአንድ ላይ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ከዛ በኋላ ሐዋርያው የሚነግረን ምንድን ነው? ወንጌላዊው የሚነግረን ምንድነው? ይህ መንፈስ ቅዱስ በሁሉም ላይ በራሳቸው ላይ አረፈ። እንደ እሳት የተከፋፈሉ ልሳኖ ይታዩአቸው፣ ከዛ በኋላ በተለያየ አዲስ ቋንቋ ተናገሩ ይላል። በዛን ጊዜ ሐዋርያት በመንፈስ ቅዱስ ተመልተው መንፈስ ቅዱስ አድሮባቸው ተመሉ ማለት አናገራቸው ማለት ነው። ልክ እንደ ኤልሳቤጥ ወመልአ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥ መንፈስ ቅዱስ መላ ማለት አደረባት ተናገረች ማለት ነው። ያኔ ነው ብሩክ ታንቲም አነስቶ ብሩክ ፍሬከር ሲኪ ማርያም አንቺ ንጽት ነሽ፣ የሰላምታሽን ድምፅ ሲሰማ ጽንሱ ዘለለ፣ በማህፀንሽ ያለው ደግሞ ጌታ እሱም ብሩክ ነው፣ መርገመ ስጋ መርገመ ነፍስ የሌለበት ሀብተ ስጋ ሀብተ ነፍስ የሚሰጥ አንቺም መርገመ ስጋ መርገመ ነፍስ የሌለብሽ ሀብተ ስጋ ሀብተ ነፍስ የምታሰጭ በአማላጅነትሽ ብላ ኤልሳቤጥ ያመሰገነቻት። አሁንም በሐዋርያቱ መንፈስ ቅዱስ ሞላ ማለት ገልጦ አናገራቸውም። የዛን ጊዜ ሰባ ሁለት ቋንቋ ተገልጦ እንደ አቅማቸው ሁሉም ተገልጦላቸው ተናገሩ። በዛ ጊዜ ከመላው ዓለም የተሰበሰቡ ሰዎች ነበሩ ይላል ሉቃስ። ምክንያቱም በዓል 50 ታላቅ በዓል ነው። አንድ አይሁድ ቢያንስ ሶስት ጊዜ ወደ ቅድስቲቱ ኢየሩሳሌም ከተማ ወጥቶ በዓል ማክበር አለበት። የዛሬው ደግሞ በዓል 50 ነው። በዚህ በበዓል 50 በአንድ ላይ እያሉ ነው ይህ ድምፅ እንዳውሎ ነፋስ ሆነ። እንደ ሳት የተከፋፈሉ ልሳኑ ታዩዋቸው፣ በእያንዳንዳቸው ራስ ላይ ተቀመጡባቸው፣ ሁሉም በአዲስ ቋንቋ ተናገሩ። ከተለያየ ሀገር የተሰበሰቡ ሰዎች ነበሩ። ሁሉም በዛ ተሰብስበው ምን አሉ? እንዲህ ሀገራችንን ቋንቋ እንሰማለን የነበርንበት ቋንቋ እነዚህ ሰዎች ዕብራይስጥ ብቻ ነው የሚችሉት፣ ካለፈ አራማይክ ነው የሚናገሩት። አሁን ግን በገዛ ቋንቋችን እንሰማለን፣ ከመላው ዓለም መጣናለን አሉ። ዮሐንስ አፈ ወርቅ የተባለ ቅዱስ ሊቅ ምን አለ? በግዕዝም ተናገሩ ይላል። አምላካችን እግዚአብሔር ክብር ምስጋና ይግባው። ምክንያቱም በዛ ሰዓት ኢትዮጵያንም ስለነበሩ ነው። ኢትዮጵያን በዛ ሰዓት በዚያን ጊዜም እንሆ ክርስትና እዛው ስትመሰረት የነበሩ ናቸውና ታዲያ ቅዱስ ሉቃስ ጨምሮ የሚነግረን ምንድን ነው? ከሰማይ በታች ካሉ ህዝብ ሁሉ ነው የሚለው። የሐዋርያት ሥራ ምዕራፍ ሁለት ቁጥር አምስት ላይ ልብ በሉ ከሰማይ በታች ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ነበሩ፣ ተሰብስበው ነበር፣ ይኖሩ ነበር። ልክ የዛን ቀን ነው ድንቅ ነገሩን ያደረገው። አንድ ነገር ልብ በሉ፣ ክብር ይግባውና መድኃኒታችን ሲወለድ፣ በተወለደበት ጊዜ ህዝብ ቆጠራ ነበር። ለዓለምን የመጣው ዓለምን የሰማው በተሰቀለበት ሰዓት ፋሲካ ነው። ከዓለም የሚሄዱ ሰዎች ነበሩ። የአይሁድ ፋሲካ ሳምንት ነበረ፣ ዓለም ነው የሚያውቀው። አሁንም መንፈስ ቅዱስን በሚልክበት ሰዓት ለዓለም ሁሉ አንድ ሊያደርግ እንደመጣ እሱ ከዚህ በረት ውጪ ያሉ በጎች አሉኝ፣ እነሱንም ላመጣቸው ይገባኛል ያለው የክብር አምላክ ኢየሱስ ክርስቶስ አሁንም ዓለም በተሰበሰበበት ነው። ዓለም በተሰበሰበበት ነው። ሁሉም ተገርመው ተደንቀው እንዲህ አሉ ቁጥር ሰባት እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን ልብ በሉ እንግዲህ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን ናቸው ስለዚህ ዛሬ በምንድን ነው የሚናገሩት በአዲስ ቋንቋ በአዲስ ቋንቋ መናገር ማለት ምን ማለት ነው በነገራችን ላይ ብዙ ሰው የሚሰናከልበት አንድ ነገር ልንገራችሁ ልሳን ልሳን ማለት የግዕዝ ቋንቋ ነው የግዕዝ ቃል ነው ቃሉ ራሱ ቋንቋ ማለት ነው በእንግሊዝኛ ላንጉዌጅ እንደምንለው ማለት ነው በተለያየ ቋንቋ ማለት ነው ብዙ ጊዜ ልሳን ሲባል ብዙ ሰው የሚመስለው ቀልዱ ላይ ነው። ብዙ ጊዜ ሰዎች የሚመስለው ለምን የበግ ለምድ ለብሶ የመጡት ያንን ስለሚያደርጉ ነው። ታዲያ ምን ይላል እዚህ? እነዚህ ሰዎች ከብዙ ቦታ የተሰበሰቡ መሆናቸውን ሲናገር ቁጥር ዘጠኝ ላይ ተመልከቱት፣ እንዲህ ይላል ቁጥር ዘጠኝ የጳርቴና የሜድ የኢላሚጤም ሰዎች በሁለት ወንዝም መካከል በይሁዳም በቆጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። በተለይ ቁጥር አሥራ አንድ ላይ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን በቋንቋችን ሲነግሩን በተወለድንበት በእናታችን ቋንቋ። ሌሎች ግን አፌዙ። እነማን ናቸው የሚያፌዙት? አይሁድ። አሁን የበግ ለምድ ለብሰው የሚመጡት ይሄን ቃሉ ተጠቅመው ልሳን ለሚሉት በኋላ መጣበታለሁ ለእነሱ። ዛሬ ሰዎች ቢያፌዙብን እኮ እንዲህ ነው ይላል። በዛ ሰዓት ያፌዙት አይሁድ ናቸው። ምክንያቱም እነሱ የሚያውቁት ዕብራይስጥ ብቻ ነው። ከዓለም የተሰበሰበው ሰው በገዛ ቋንቋው እየሰማ ነው። ልብ በሉ። ከዓለም የተሰበሰበው በገዛ ቋንቋው እየሰማ ነው። ሁሉም ተደነቁ፣ ተገረሙ። ምን ብለው ተናገሩ? የእግዚአብሔርን ቃል የእግዚአብሔርን ቃል በገዛ ቋንቋችን ሲናገሩ እንሰማቸዋለን። ምንድን ነው ይሄ ነገር? ድንቅ ነው አሉ። ሌሎቹ ግን አፌዙ። እንደውም ሰክረዋል፣ ጉሽ ጠላ ጠጥተዋል፣ ወይን ጠጥተዋል አሉ። ከጠዋቱ 3 ሰዓት ነው። ከጠዋቱ 3 ሰዓት አይሰከርም፣ አይጠጣም። ቅዱስ ጴጥሮስ ነው ይህን የሚናገረው፣ በረከቱ ይደርብንና፣ ምናለ ቅዱስ ጴጥሮስ፣ እናንተ ሰዎች፣ ሰክረን አይደለም አብደንም አይደለም። እግዚአብሔር ቀድሞ በነቢዩ በኢዩኤል አልተናገረም? መንፈሴን አፈሳለሁ አላለም? ወንዶችም ሴቶች ይናገሩ አላለም? ይሄው መጣ ተሰበ ተሰበሰበ ድንግል ማርያምን መሀል አድርገን ተሰበሰበን። ቆዩ በኢየሩሳሌም ኃይል እስከምትለብሱ ያለን አምላካችን ኢየሱስ ክርስቶስ አምላክ ነው። እሱ አምላክ ወልደ አምላክ አምላክ ነው፣ የአማልክት አምላክ ጌታ ነው፣ የጌቶች ጌታ ንጉስ ነው፣ የነገስታት ንጉስ ኃያል ነው፣ የኃያላን ኃያል። ዛሬ ብዙዎች አማላጅ፣ ነብይ፣ ፍጡር ብለው ለስም አጠራሩ ክብር ይግባውና እንደሚናገሩት ከንቱ የሐሰት የምንፍቅና ንግግር አይደለም ያ እርሱ ከአስር ቀን በኋላ ይሄው ላከልን። ስንጠብቅ መንፈስ ቅዱስ በእኛ ላይ ወረደ። በነቢዩ እንደተነገረ ይሄውን እንናገራለን። አልሰከርንም። ክርስቶስ ሞትን ድል አድርጎ ተነስቷል። መቃብሩ ይኸው ባዶ ነው። ምንድን ነው በነቢያትስ የተነገር የለም? ዳዊት ምንድን ነው ያለው? እነሆ አጥንቴን መበስበስ አታሳየውም አላለው? ይሄ ታዲያ ለዳዊት ነው? የዳዊት አስከሬን እስካሁን መቃብሩ ውስጥ አይደለም ያለው? ይሄ የተነገረው እኮ ለክርስቶስ ነው። ዳዊትማ ገና ትንሣኤ ሙታንን ይጠብቃል። እኛም ሞተን ትንሳኤ ሙታን እንጠብቃለን። ይሄ የተነገረው ለአምላካችን ነው። እርሱ ሞትን ድል አድርጎ መግነዝ ፍቱ፣ መቃብር ክፈቱ፣ ድንጋዩን አንሱ ሳይል በታላቅ ኃይልና ግርማ የተነሳው እሱ አሁን ደግሞ መንፈስ ቅዱስን በእኛ ላይ ላከ ነው የሚለው፣ ቅዱስ ጴጥሮስ። ሁሉም በገዛ ቋንቋቸው የእግዚአብሔርን ቃል ይሰሙ ነበረ። ሐዋርያት ይናገሩ የነበረው እውነተኛ ቋንቋ ነበር። ይህ ያኔ በዘፍጥረት 11 ላይ የናምሩድ ልጆች ጥቅመራገው በሰናኦር ሜዳ ባቆሙ ጊዜ እግዚአብሔርን ንውጋ የሚል ከንቱ አስተሳሰብ በመጣ ጊዜ ግድባቸውንም ወደ ላይ በሰሩ ጊዜ ሰይጣንም በረዳቸው ጊዜ እግዚአብሔር ቋንቋቸውን ደባለቀው ይላል። ሰባ ሁለት ቋንቋ አድርጎ ደባለቀው። ነፋስ አመጣ፣ አፈረሰው። አሁን ደግሞ ያ የፈረሰው ህዝብ በመንፈስ ቅዱስ አንድ እንዲሆን እሳት፣ ነፋስ ለመዓትና ለመከራ ብቻ ሳይሆን ለድህነት እንደሚመጣ ማሳያቸው። አንዳንዶች ንፋስን ለማምለክ ፀሐይን ለማምለክ የቃጣቸው ነበሩ። አምላክስ ንፋስን የፈጠረው እሳትንም የፈጠረው የሚታየውን የማይታየውን የፈጠረ ኃያል አምላክ ነው። ክርስቲያኖች፣ ያኔ በቋንቋ ተደበላለቀ፣ አሁን ደግሞ ዓለምን አንድ ላይ ያደርግ። በክርስትና ቋንቋውን ለሐዋርያት ገለጸ። ሁሉም አዲስ ቋንቋ ተናገሩ። ማለት በሚናገር ቋንቋ ይሄ በሐዋርያት ሥራ ምዕራፍ ሁለት ላይ ነው። ቀጥሎ ግን ጥያቄው ይህን ቃል በመጠቀም የእግዚአብሔርን ቃል የምታጣምሙ ይሄን ቃል በመጠቀም የመንፈስ ቅዱስን ጸጋ መጫወቻ አድርጋችሁ ለምትቀልዱ እውነት እስቲ ይሄን ጥያቄ መልሱ መንፈስ ቅዱስ ሲወርድ እንዳውሎ ነፋስ ድምፅ ተሰማ ይሄ ድምፅ አለ ዛሬ እንደ ሳት የተከፋፈሉ ልሳኖች የታዩአቸው ይሄ በእናንተ ዘንድ ይታያል ሌሎቻችሁም ክርስቲያኖች ልብ በሉ በነፋስ እንደሚወዛወዝ ሸንበቆ በትንሽ ነገር የምትነቃነቁ የኦርቶዶክስ ልጆችም ልብ በሉ፣ አስተምሩ። ጽኑ ነፋስ፣ አውሎ ነፋስ ድንገት መጣ። እንደ ሳት የተከፋፈሉ ልሳኖች ታዩቸው። ሁሉም በተለያየ ቋንቋ ይናገሩ ነበረ። የሚናገሩት ቋንቋ ሶስተኛ ይሰማ ነበረ። አይሰማም ነበረ? ይሰማ ነበረ። እንዴት እነዛ ሁሉ ሰዎች ምን አሉ? የእግዚአብሔርን ቃል በገዛ ቋንቋችን በትውልድ አገር ቋንቋችን የእግዚአብሔርን ቃል እንሰማለን። እነዚህ ገሊላ ሰዎች ይሄ ኬት ሊያመጡት ቻሉ አሉ። ጴጥሮስ ሐዋርያው መንፈስ ቅዱስ ኃይል መሆኑን እስከሚነግራቸው ድረስ የሚናገሩት ቋንቋ ይሰማ ነበር። አንድ እንዳውሎ ነፋስ ድምፅ፣ ሁለት እንደ እሳት የተከፋፈሉ ልሳኖች፣ ሦስት የሚናገሩት ቋንቋ ይሰማ ነበረ፣ አራት ድንገት የመተርጎም ጸጋ ላንዱ ተሰጥቶታል። ብላችሁ ካሰባችሁ አንዱ በግዕዝ ካወራ ሰሚዎቹ በእንግሊዘኛ ከሆነ የሚሰሙት ሌላው ደግሞ ያን ግዕዙን ሰምቶ እንደገና ወደ እንግሊዘኛ የተረጉም ዘንድ ነው እንጂ ተራ ቋንቋ የለም። እርግጥ ነው ግላሶላሊያ በ1906 በ1906 በዚህ በአሜሪካ ነገር በካሊፎርኒያ የምድር መንቀጥቀጥ ከተከሰተ ጊዜ ጀምሮ እንደዚህ አይነት ነገሮች መጥተው ይሄ በልሳን መናገር የማይሰማ ነገር መናገር የጀመረው ያኔ ነው። ቀድሞ፣ ዛሬም እግዚአብሔር ጸጋውና መንፈሱን ከሰጠ በሚሰማ ቋንቋ ነው። እግዚአብሔር ተረት አያውቅም። እግዚአብሔር ቀልድ አያውቅም። ወገኖቼ አስተውላችሁ፣ በክርስትና ጽኑ። ድንገት በዚህ እምነት ውስጥ ያላችሁ ሰዎች ለነዚህ ጥያቄዎች መልስ ካላችሁ እዛው ለዘላለም መናፍቅ ሆናችሁ ኑሩ። መልስ ካላችሁ መልስ ከሌላችሁ ግን ውጡ የእውነትን መንገድ ተከተሉ። የእግዚአብሔርን ቃል እወቁ። መንገዲቱ አንድ ናት፣ በእሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ አለውን ታላቁን ነቢይ ኤርሚያስን አስቡት። ክርስቶስ አንድ መንገድ ነው የሰራው፣ አንዲት ሃይማኖት ነው። ዛሬ በተለያዩ አስተሳሰቦች እንዳትታለሉ የእግዚአብሔርን ቃል መርምሩ። የቤሪያ ሰዎች ምን ያደርጉ ነበር ነው የሚለው ቅዱስ ሉቃስ ሲጽፍልን፣ እነዚህ ሰዎች እኮ የሰሙትን የእግዚአብሔር ቃል እውነት ይሆን ወይ ብለው እኮ ይመረምሩ ነበር ነው የሚለው እኮ። መርምሩ እንጂ እምነት እኮ ቀልድ አደለም።

ከአላውያን ጭፍሮች እኮ የተሰወሩበት ነው። ከሳት ውስጥ የወጡበት እኮ ነው። የጠላትን ኃይል ድል የመቱበት እኮ ነው። እና አብርሃም እኮ ቤታቸውን ትተው በድንኳን የኖሩበት ሕይወት እኮ ነው። እምነት እኮ የማይታየው እንደሚታይ አድርገው እኮ ተስፋ አድርገው የኖሩበት የጸኑበት ነገር እኮ ነው። ወገኖቼ ክርስቶስ ቅድም እንዳልነው ለፍርድ ይመጣል። የዛን ጊዜ ለፍርድ አደባባይ ሁሉም ይጠራል። መልስ ምንድን ነው? የዚ ሃይማኖት ተከታይ ነኝ የዚህ አይደለም። አንድ መንገድ ነው የሰራው። ባለፈው ባስተማርኩት ትምህርት ላይ ቃሌን ሰምቶ የሚያደርገው ቤቱን በጠንካ በጠንካራ አለት ላይ እየሰራ ሰው ይመስላል ቤቱን በጠንካራ አለት ላይ እየሰራው ሰው ደሞ ነፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ያን ቤት ገፋው፣ አልወደቀም። በድቡሽ በአሸዋ ላይ የተመሰረተው ቤት ግን ወደቀ። ቃሌን ሰምቶ ያደርገው እነዚህ ቃላት ደሞ ምንድናቸው ካላችሁ እዛው አልተጻፈም? ከማቴዎስ 5፣ 6፣ 7 ላይ ጾሙ ስጾሙ እንደ ግብዞቻችሁን፣ ጸልዩ ስጸልዩ እንደ ግብዞቻችሁን፣ ምጽዋት ስጡ ምጽዋት ስሰጡ እንደ ግብዞቻችሁን። በዚህ ትድን አላችሁ አላለም። የኦሪትን ቃል ልሽር አልመጣሁም ልፈጽመው ነው አላለም? ያ ነው ቃሉ። ዛሬስ በእንደዚህ አይነት አስተሳሰብ ውስጥ ያላችሁ እርግጥ ነው። አንዳንድ የፕሮቴስታንት እምነት ውስጥ ያሉ ድርጅቶች እየተውት ነው። ይሄ ነገር አያዋጣንም፣ ይሄ ነገር አያዋጣንም ብለው ትተዋል። በአብዛኛው በኤፒስኮፓል ቸርች ነው ይሄ ያለው። ወይም ደግሞ የካሪዝማቲክ ተብለው በሚጠሩት ውስጥ ነው ያለው። የምን ቀልድ ነው? በመንፈስ ቅዱስ መቀለድ፣ በእግዚአብሔር መቀለድ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም እኮ ነው የሚለው። መልስ ካላችሁ እሺ፣ እንዳውሎ ነፋስ ድምፅ መጣ እንደ እሳት የተከፋፈሉ ልሳኖች ታዩዋችሁ፣ በራሶቻችሁ ላይ ተቀመጡ፣ የምትናገሩት ይሰማል። እንደዛ ከሆነ ቅድም እንዳልኳችሁ ነው። አለዛ ግን መርምሩ፣ ወዴት እንደወደቃችሁ እወቁ። በዓለም ላይ ያላችሁ ክርስቲያኖች፣ መጽሐፍ ቅዱስ እናነባልን የምትሉ ከዛም ውጭ አላችሁ፣ እግዚአብሔርን አምናችሁ ለመዳን የምትሹ ሁሉ ሁሉም መዳን ይፈልጋል። ለመዳን ግን መንገዱ እንወቀው፣ በቀጥተኛው መንገድ እንሂድ። ቀላል ጥያቄ አሁንም እምትናገረውን ልሳን ታውቀዋለህ? በሌላ እምነት ውስጥ ያላችሁ ሰዎች ለዚህ መልስ ስጡኝ። እምትናገሩትን ታውቆታላችሁ? እምትናገሩትን አጠገባችሁ ያለ ሰው ይሰማዋል። ክርስቲያኑ ጠይቁ እስቲ በየትኛውም የፕሮቴስታንት ዓለምና ወይም ደግሞ በምንፍቅናውና በክደቱ በታድሱ አስተሳሰብ ባለው ሰው ሁሉ ዘንድ እስቲ ጠይቁ። ልሳን እናገራለሁ ብሎ ለሚያስብ እስቲ አሁን ንገረኝ በሉት ለማመን ሊያሳምናችሁ ነው የፈለገው ለሐዋርያቱ ላይ እኮ የወረደው በቅዱሳኑ ላይ የወረደው በመቶ ሀያ ቤተሰብ ላይ እኮ የተደረገው ያ ድንቅ ተአምር ከዓለም ለተሰበሰበው ህዝብ እንዲያምን ነው። እስቲ አንድ ቃል ተናገሩና የዚያን ትርጉም ተናገሩ የለም። በቤዛ ቀን የታተማችሁበትን መንፈስ ቅዱስ አታሳዝኑት። ኦርቶዶክሳውያን ሁላችሁም ሌሎቻችሁም እንኳን በዓለ ጰራቅሊጦስ መንፈስ ቅዱስ ስለታደረሳችሁ እግዚአብሔር ከእኛ ጋር ይሁን። በተለያየ በዚህ መንፈስ ቅዱስን በመስደብ ግን በከንቱ አስተሳሰብ ውስጥ ቃሉን በማጣመም ውስጥ ያላችሁ ግን ከወዴት እንዳላችሁ ወቁ። የእውነትን መንገድ ተከተሉ። እኔ የእግዚአብሔርን ቃል ብቻ አስተላለፍኩ። የእኔን ቃል ሳይሆን መጽሐፉን ግለጡና ተመልከቱት። የተናገርኩት ሁሉ እውነት ነው። አንዳችም ቅልቅል የለውም። የእግዚአብሔር ቃል ነው። ገልጻችሁ የሐዋርያት ስራ ምዕራፍ ሁለት ያ ነው የመንፈስ ቅዱስ ጸጋ ያደረበት ከኢዮኤል ሁለት የመጣው የመንፈስ ቅዱስ የማደር ሚስጥር ይሄ ነው መንፈስ ቅዱስ አጽናኝ ነው። የአጽናናን፣ መንፈስ ቅዱስ ቀት ገላጭ ነው። ይግለጥልን። መንፈስ ቅዱስ ሀያል ያደርጋል። ሃያል ያደርገን። በሐዋርያቱ ላይ በቅዱሳኑ ላይ በ36 አንስት በ72 አርድእት ያደረ ቅዱስ መንፈስ በኛ የሚደር። እመቤታችን ሆይ ሐዋርያቱ መካከል እንደነበርሽ ከእኛም ጋር ሁኝልን። አምላካችን ኢየሱስ የናዝሬቱ ኢየሱስ ሆይ ለዘላ ዓለም ዳግም ስትመጣ በቀኝ አቁመን፣ አገራችንን አጎራባች አገሮቿን መላውን ዓለም ሰላም አድርግልን። አሜን።